ተማሪ ናሆም ንጋቱ ተወልዶ ባደገበት ወላይታ ዞን አረካ ከተማ ከጓደኞቹ ጋር በመሆን ባለው ትርፍ ሰዓት የከብት እርባታን የጀመረው ከነአን የወተት ተዋጽኦና የእርባታ ማህበር ስራ ከጀመረ ሶስት ዓመት ሆኖታል። በዚህ ሶስት ዓመት ውስጥ ውጤት እንዳገኙበት ተማሪ ናሆም ይገልጻል። እኔ ተማሪ ነኝ እና በዚህ ጊዜ ይሄ ለእኔ መፈጠሩ በጣም ትልቅ እድል ነው። ያው የተደራጀ ነው ወጣቶች ነን እና ያ ደግሞ መፈጠሩ ለኔ በጣም ትልቅ አድቫንቴጅ አለው። ትምህርቴንም እየተማርኩ ይህንንም ስራ ደግሞ እንትን እያልኩ እገኛለሁ። ይህ ለኔ በጣም ጠቃሚ ነው ላለ ተማሪ ናሆም ንጋቱና ጓደኞቹ የጀመሩት የከብት እርባታ ከራሳቸው አልፎ ንጹሕ ወተት በተመጣጣኝ ዋጋ ለማህበረሰቡ በማቅረብ ላይ ይገኛሉ። ከዚያም ሲያልፍ ለብዙ ወጣቶች የስራ እድል ፈጥረዋል። አንዱ ከ15 እስከ 25 በቀን ሊትር ይሰጣሉ። አምስት ናቸው ያሉት፣ ሌሎች ደግሞ አሉ ወደ 16 የሚጠጉ አሉ ገና ያልደረሱ ማለት ነው። እነሱም ወደፊት የመስጠት እድል አላቸው እና ያ ደግሞ በቅናሽ ዋጋ ነው ለከተማው እያቀረብን የምንገኘው ከ በሊትር ከ60 እስከ 80 ብር ለከተማው እያቀረብን እንገኛለን ማለት ነው። ስራ እድል በቋሚነት እስከ ስድስት የሚሆኑ ሰዎች ስራ እድል ተፈጥሯል። በጊዜያዊነት ደግሞ ሳራ ጨዳ የሚወጡ ምናምን አሉ ለእነሱም የስራ እድል በጊዜያዊነት አለ። ሌላኛው ባለታሪካችን አብዱርሃማን ከድር እሱም በአረካ ከተማ በዶሮ እርባታ ላይ ነው የተሰማራው። በትንሽ ቦታ ላይ የጀመረው የዶሮ እርባታ መንግስት ድጋፍ አድርጎለት አሁን ቦታውን በማስፋት ውጤታማ ሆኗል። እኔ አሁን የምሰራቸው ዶሮዎች ሁላቸውን ቦባንስ ናቸው። አሁን እናንተ እዚህ የምታዩዋቸውን እያወጣን ነው። አሁን በአሁኑ ሰዓት ላይ ሌላ ለማስገባት ሌላ አዲስ ደግሞ እዛ ጋር ያስገባ ነው። ቅድም ያያችሁት አለ። እነሱ አሁን ስድስት መቶ ዶሮዎች አንድ ወራቸው ነው ከገቡ ነገር ግን ከዶሮ ላይ ደግሞ በጥንቃቄና የሚያለፋ ቢሆንም የሚሰራ ከሆነ ውጤታማ የሚያደርግ ስራም ነው። አብዱራህማን፣ ለህብረተሰቡ እንቁላል በተመጣጣኝ ዋጋ በማቅረብ ራሱንም ማህበረሰቡንም እየጠቀመ እንደሆነ አንስቶ ከዚህ በላይ ለመስራት በሂደት ላይ ነው። እኔ አሁን በቀን እስከ 700 እንቁላል ነው መወስደው። አሁን በቀጣይ በዚኛ 2018 ባዝነው እቅድ ግን ከ1500 እንቁላል በላይ ነው ማግኘት የምፈልገው። ምክንያቱም አሁን እጃችን ላይ 600 ዶሮዎች ገብተዋሉ። አሁን ቀጣይ ደግሞ 1000 ይመጣሉ። በዚህኛ ወር በኋላ እነዚህ ዶሮዎች የሚወጡ ስለሆኑ አንድ ላይ እስከ 1500 እንቁላሎችን በየቀኑ ማግኘት ነው ፍቅዳችን የያዝ ነው። ሰዎች ያላቸውን እውቀት ተጠቅመው ለስራ ከተነሱ ምንም ነገር ማድረግ እንደሚችሉ የሚገልጹት በከብትና በዶሮ እርባታ ላይ የተሰማሩት፣ በተለይ ወጣቱ ስራ ሳይነቅ ባለው ትንሽ ቦታ ላይ መስራት እንደሚችሉ ነው የሚያነሱት። እኛም በዚህ ብቻውን ቦታውን ወደ ዘመናዊነት ብቀይረው ከ3000 እስከ 4000 ዶሮዎችን እንዲይዝ ሙሉ ማድረግ እችላለሁ። እዚህ ጋር በሶስት ዝርድር ሄጄ ማለት ነው። ዋናው ነገር ምንድን ነው? ያ ሰው ለመስራት የሚነሳሳ ከሆነ ብር ማግኘቱ ወይንም ብር ስላለው ብቻ አይደለም። ዶሮን ወይም ስላገኘ አይደለም ማግኘቱ ብቻ ሳይሆን ባለቻ በጥቃቅ በትንሽ ቦታ ላይ የመስራት ፍላጎቱ ካለው በትንሽ ቦታ ላይ ብዙ ማርባት ይችላል። ሌሎችም ያው ባለው በስራ ዘርፍ ሁሉም በየራሳቸው ዘርፍ አሪፍ አድርገው እንትን ቢያቀርቡ የከተማ አስተዳደሩ እንደሚፈቅድ እናምናለን እና ያንን ቢያደርጉ አሪፍ ነው ላሉ በከተማዋ እየተሰራ የሚገኘው የሌማት ትሩፋት ለሌሎች ከተሞች ተሞክሮ እየሆነ የመጣ እንደሆነ የገለጹት የአረካ ከተማ ከንቲባ፣ በተለይ ደግሞ ራስን በምግብ ለመቻል ባለ ጥቂት ቦታ ላይ ወጣቱን በማደራጀት እየተሰራ የሚገኘው ስራ ለብዙ ወጣቶች የስራ እድልም የፈጠረ ነው። እንዲሁም ከሌማት ትሩፋቱ ማህበረሰቡ ተጠቃሚ ሆኗል። በፊት እኛ በአረካ ከተማ ስንጠቀም የነበርነው የወተት ለምሳሌ አንድ ሊትር ወተት በፍታአረካ ከተማ ላይ ሲሸጥ የነበረበት ገንዘብ ይታወቃል። ውቤት ስለሆነ አሁን በነኚህ ማህበራት ገብተው ተደራጅቶ ከገቡ በኋላ 20 ብር ለውጥ አለ። በአንድ ለተር ማለት ነው። ቀላል አይደለም። አሁን እየተስፋፋ ሲሄድ ደግሞ ከዛ በታች እየሆነ ነው የሚመጣው ማለት ነው። ከዛ ውጪ የዶሮ በተለይ እንቁላል ምርት ከማቅረብ ጋር ተያይዞ በዚህኛ ጋር ያሉ ኢንተርፕራይዞች ገበያ ላይ በኛ በኛ ሰንበት ገበያ አለ። በሰንበት ገበያ የሚያቀርቡት አንዷን እንቁላል 13 ብር እስከ 14 ብር ነው የሚያቀርቡት። ስራ ውስጥ ከገቡ በኋላ አሁን እነሱ ሌሎችን ደግሞ ቀጥሮ እያሰሩ ያሉ።